አወዛጋቢ ነገር ሆኖ የመጣው እኔ በህይወት ያለም ይናላ አመት ስሰራ በዚች አመት ውስጥ ነው። ብዙ ከባባድ ፈተናዎች የመጡት ይሄ ከባባድ ፈተና የመጣው ምንድነው? ትልቁ ነገር ሰው ግንዛቤ ይወስዳል። ይሄ አስክሬን ምርመራ ሲደረግለት በጀም ዛጋ የምታደርገው ነገር ራጅ የለም ምን የለም ምን የለም ቲፒካል እየተከፈተ ነው ያሰው እየተመረመረ የምታየው። ኦርጋኑ ሙሉ ለሙሉ ይከፈታል። አዎ ኢንተርናል ኤክስተርናል ብለ ነው የምታየው። እና አሁን ትልቁ ለውጥ እኛ ጋር የመጣው ለውጥ በፎቶግራፍ እና በቪዲዮ የተደገፈ ስራ ነው የሚሰራው። መጀመሪያ ኢንተርናል ታያለህ፣ ከዛ በኋላ ኤክስተርናል ግዴታ፣ ጉዳት መጠኑን ለማየት ያ ግዴታ ተከፍቶ መታየት አለበት። አንድ ሰው ያን ከፍተ ካላየ በምንድን ነው ኮዝ ኦፍ ዴዙን መናገር የምችለው? ኮዝ ኦፍ ዴዙን በምን አይነት ምክንያት እንደሞተ በምን አይነት እንትን እንደሞተ እንትን ብለህ የምትለይለት ከፍታ አይተ ነው። የዛን ጊዜ እኛ ይህንን ህላ ምስሰራ አንድ ሰው ይህን ጠይቀው ያቅ እንደዚህ ሆነ ምናምን ምናምን ምክንያት ብሎ አቅርበ ያቀርባለን። አሁን ካሁን ካሁን ከዚች አምስት ዓመት ምናምን በኋላ ነው ለምን እንደዚህ ተከፈተብኝ ምናምን ብሎ በከፍተኛ ደረጃ ጦርነት የሚያነሳው ሰው ለምን ነው የሚጠይቀው? እና ሰላማዊ ሰው አምጥተናል። ሰላማዊ ሰው አምጥተን ለምንድን ነው እንደዚህ ተከፋፍቶ የሚሰጠኝ? አንድ ሰው በህክምናውም ደረጃ ማለት ነው አንድ ሰው እንደዚህ እንደዚህ ኦፕራሲው ሊሰራልስ ስትገባ ፈረመ እንደዚህ እንደዚህ ነው ብላብል ፈርመህ ነው ሳትቀደድ አይሰራል። ገባ ተከፍቶ ታይቶ ነው በህይወትም ካለ ስትሞትም ደግሞ ሞር ያን ነገር እየታየ ነው እንትን የሚደረገው። ገባ ያለው እንትን ግን በዛች ጋም ደግሞ ፈርመ አንድ እንኳን ብለ ብትሞትም እንኳን ፈርመል። ገባ በህይወት ላይ እንትን ወስደ ነው እንትን የምትለው። እኛ ጋር ደግሞ ልዩነቱ ደግሞ አትፈርም፣ በቃ እንደ ይሞታል። በሞተ ሰው ላይ ነው ስራ የሚሰራው። ገባ ማንም ሰው አንድ ሐኪም ሪሰርች ሊሰራ እንትን ሊሰራ ሲመጣ በሞት ሰው ላይ ነው የሚሰራው። ምናልባት ግን ከሞተ ያ ሰው ኦልሬዲ ሞቷል። መፈረም አይችልም። ቤተሰብ አለው የሰውዬ፣ ምናልባት ቤተሰቡ እንዲፈርም ማድረግ አይቻልም ወይ ቤተሰቡ እንዲፈርም እንዳይቻለው። አንደኛውም እኮ ተጠርጣሪ የሚሆነው ቤተሰቡ ለሟች ለሟች ድንገት ሞቷል ተብሎ ሲመጣ ትልቁ ነገር ተጠርጣሪው እራሱ ቤተሰብ፣ በቅርበት ያለው ሰው የመጀመሪያ ተጠርጣሪ ነው የሚሆነው። ለምንድን ወይ ደግሞ ፖይዚን ምግብ፣ አንድ ላይ ከምግብ ጋር ይዘው ምግብ ሰጥቶታል ብሎ ይጠራጠራል። በሁለተኛ ደረጃ ያንን ሰው ሁሉንም ነፃ ለማውጣት ነው ይሄ ምርመራ። ስለዚህ ቤተሰብ አይ አይከፈትብኝ ብሎ ቢፈርም እንኳን ያ ምን ሊያመጣ ይችላል? ወንጀሉን ለመደበቅ ምክንያት ሊሆን ይችላል። ያ ምክንያት ሊሆን ስለሚችል ግዴታ የቤተሰብን ፍቃድም ሳይጠይቅ ፈቃደኝነትን ሊጠየቅ አይገባም። ቀጥታ ምርመራ። ለምንድን? ጥርጣሬ ስላለ ነው። ይሄ ቀጥታ ምነግር፣ ቀጥታ ግንኙነታችን ከፖሊስ ጋር ፖሊስ አምቶ መርምሩልኝ ይህን ሰው ጠርጣሪ ያለን ብሎ ከምትን ካለ ግዴታ ነመርመራለ ሩ። ሌላው ከዚሁ ጋር በተያያዘ አሁን ያልከው ነገር አለ። ልክ በደንብ ክሊር አድርገን እንድትመልስ የምፈልገው ይህንን ምርመራውን የነገርከን የአስከሬ ምርመራ በምን አይነት መልኩ እንደሚደረግ ያሉትን ነገሮች ነው። ነገር ግን ከውስጡ አካል ያወጣሉ የሚለው ነገር በጣም ግልጽ አድርገን እንድትነግረን ምንም ከውስጡ አሁን አካል ይወጣል ብለን በያሶ እኮ ሞቷል። የሞተ ቦዲ ወጥቶስ ተጠቃሚ የሚሆን እድሉ እኔ እንግዲህ እኔ ነኝ ላይ የምችለው ማንም ሰው የማየውም ሰው የለም። ገባ አውጥተን እንትን የምጥለውም ነገር ያለው ብትም ቦታው ላይ ሰርጀሪ የምሰራው እኔ ነኝ። ገባ ይሄንንም ነገር ሰማም የመጀመሪያ ጊዜ ነው። ወጥቶ የማያውቅም ተሰርቶ የማያውቅም ገባ። የለም፣ መቶ ፐርሰንት ነው። ጭራሽ የለም ሀሳቡ አውጣውና ቴብሉ ላይ ለካሱ። ከቴብሉ ላይ ወርዶ ወደ መሬት ወድቋል አስክሬኑ። አስክሬኑ ተነሳ ብለህ እኔ ነኝ መጀመሪያ በመስኮት የዘለልኩ። ተነሳ ብላችሁ፣ ተነሳ ብዬ እኔ ስሮጥ ከኋላ ያለው ሰው ጋቢ፣ ምኑ አልቀረ ጥሎ ጥሎ ወደ ራሲ ተነሳ፣ ተነሳ ተባለ። እኔ ተነሳ ተባለ፣ የሞተ ሰው ተነሳ ተባለ። በቃ እኔ በመስኮት ደረጃ እንዴት እንደዘለልኩ ውጪ ያለው ሰው እኔ ስሮጥ

አስብ ከያዘ ምን እንደምትሆን። የሞተ ሰው ግን ይነሳል? ስቲል ስታውን ገጥሞኛል አያውቅም፣ ገጥሞ አያውቅም። እንደው ከዚህ ጋር ምክንያቱም ብዙ ሰዎች፣ አንዳንድ ሰው ራሱ እንደው ከሞተ በኋላ እዚህ ቦታ ላይ ተነስቶ ከሌ ምናምን የሚል የተለያዩ በማህበራዊ ቪዲዮዎች እናያለን። የሞተ ሰው ግን ይነሳል ብለህ ታምናለህ? ሃይማኖታዊ ሳናደረገው፣ በሳይንስ በሳይንሱ፣ እኔ መቼም ገጥሞኛል አያውቅም። ናቼ በዚህ አልኩህ እኮ እሱ ከተነሳ እኔ ነው የምተኛው መልሼ እዚሁ ዋ በጣም ከባድ ነገር ነው። እሱ ያ ሰውዬ እንግዲህ ልሠራው አስተካክለ እንደምን አልክ ቢለኝ፣ እዛ ውስጥ አለቀ። እኔ እሱ እዛው ይቀጠራል። በጣም ከባድ